ድራማ አስተማሪ ድራማ ነው። በክፍለ 31 እንዳየ ነው እንቁ አልሞቴች ተመልሳለች። ደስ የሚል ነገር ነው። ከእናቷ ጋራ ተገናኝቷል ማለት ነው። እናቷን ደስ ብለዋታል አልሞቴችን ማለት ነው። የእንቁ ባለቤት ሴፍ ሴፍ፣ እስከዛሬ ስለ እንቁን ያወራ ስለ እንቁ ስም ስነሳ ራሱ በጣም ያሳዝኖታል ማለት ነው። እና እንቁን በጣም ይወዳታል ሚስቱ ማለት ነው። አዜብ ግን በጣም ክፉ ሰው ናት። ወንድሙ ወንድሙ ላይ በጣም ጭካኔ እየሰራች ነው። አሁን ደግሞ ኑሃን ለሴ ብታመጣም እሱ ሊወዳት አልቻለም። ማለት አም ግን ትወዳለች። እነሱ ግን ሁለቱ አንድ ላይ ተመሳሳይ ቢሆንም ግን እሱ አውቆበታል ማለት ነው። እዚህ ድራማ እንደሰሩ አውቆበታል። አሁን እንቁ እንቁ ደግሞ አሁን ሌላ ሰው መስላ ሌላ እንቁ መስላ አንው ወደ ባሉ የተቀረበቹ ማለት ነው። ቢሆንም ግን ወዶታል ወዶታል። ኡነተኛ እንቁ መሆኑን ባያቅም ወዶታል። ያካንቺ ጋራ ሳዋራ ደስለኛል እያለ ነው ብቻ እንቁ ሞታለች ብሎ ነው የሚያስበው። ወደ መቃብርም ሄዷልና አሁን ያ ሁሉ ነገር ይደርስበታል። እናቱ የእንቁ እናትም እዛ እዛ ሴፈ ቤት ብትቀጠርም እዛ ሰራተኛ ሆና እዛ ብትገባ አሁኑ ጊዜ ጠርጥሮታል ምክንያቱም ለነሆም ሁሉም ነገር ነግራለች፣ የእንቁ እናት ማለት ነው እንዴት እንደሆነ እንቁ እንዴት ከዚህ በፊት በደል እንዴት እንደደረሰባት፣ አዜብ ምን አይነት ሰው እንደሆነች፣ ምን አይነት በደል እንቁ ላይ እንዳደረሰች ደግሞ በህይወት እንዳለችም አውቃለች ማለት ነው። አዜብ ነውም አውቃለች። ግን ሴፍም መስማቱ መስማቱ አይቀርም። ለትንሽ ጊዜ ነው እንጂ መስማቱ አይቀርም ማለት ነው። ግን ጥሩ ነገሩ እንቁና እናቱ እናት ተገናኝተዋል። ከባሏ ጋራም እየተገናኘች ነው። እሱ በአቅም ግን ስለ እንቁ አንስቶ ሲያነሳ በጣም በቃ በብዙ ነገር ነው የሚያወራ እንቁ በጣም የእሱ ምስት ጥሩ እንደሆነች በአሁኑ ሰዓት እንዴት ነው ምስት የለም ብላ ስጠይቀው እኔ ምንም የለኝም እያለ ነው። እና ብቻ ሰዎች ክፉ ሲሆኑ ፈጣሪ ደግሞ ያድናል። ከዛ ሁሉ መከራ ድና መታ እንግዲህ እንቁ ማታለች ማለት ነው። አልሞቶችም ባይወት አለች። ውድና የተከበራችሁ፣ እስኪ ላይክ ላይክ አድርጉ። አመሰግናለሁ።